አሰላሙ አለይኩም ወረህመቱላሂ ወበረካቱህ የቻናል ቤተሰቦች፣ እንደት ናችሁ? ሰላም ናቸው ወይ? አልሀምዱሊላሂ ሰላም ነኝ። እናንተስ እንደት ናችሁ? ደህና ናቸው ወይ? እንዲሁም ክርስቲያን ወገኖች ሰላም ሰላም ብያለሁኝ። ዛሬ እንግዲህ የልጅ ልብስ አሳያችኋለሁ ማለት ነው። ምርጥ ምርጥ የሆነ ልብስ ማሻላ በጣም የሚያማምር ነው ማለት ነው። እንደምታዩት እንግዲህ ይህን ይመስላል ማለት ነው። የልጅ ልብስ መግዛት ለምትፈልጉ ሱቅ ቀበድር ምርጥ ምርጥ ልብስ አለ እላቸዋለሁ። እንደምታውት አሁን እነዚህ ሱሪ ማሻላ በጣም ሸጋ ሸጋ ናቸው ማለት ነው። ወደ እንግዲህ ከዚህ ይመስላል ናቸው። ያንታቀም ማሻላ ብያለሁ። ሀብቸው እነዚህ ካሁን ብጃማ ምናምን ጅንስ ሱሪ አለና በጣም ደስ ይላሉ። የሚያማምሩ ልብስ ላቸው። ዋጋውም እንግዲህ ምንም አይል ደህና ነው። ምንም አይል ቀለህ የሚመስላቸው እነዚህ ጅንሶ የማሻውታል በጣም ያምራሉ ማለት ነው ናቸው። እነዚህ እንግዲህ ቀለል ያለ ልብስ ማለት ነው ናቸው። እነዚህ በጣም የሚያማምሩ ሸሚዞችና ስሪ ይቻሉ በጣም ታምራሉ። ይመሻለ ታኝ ያሉት ያምራሉ። ይሄ ደግሞ እንግዲህ ፉስጣን ነው። ፉስጣን የሚባለው ይሄንም መግዛት ለፈለጋችሁ ማሻላ በጣም ያማምር አለ። ከዚህ ደግሞ የህፃናት የሴት ማለት ነው እነዚህ የሴት የህፃናት ናቸው ማለት ነው። ምክንያቱም በጣም ታምራለች ማሻላ ተባረካለ ደስ ትላለች ማለት ነው። ለኢትዮጵያ የሚለያክ ምርጥ ምርጥ ልብስ ናቸው ማለት ነው። እንግዲህ ያቸው ነው። ሲያው በጣም የሚያማምራሉ ማሻላ ተባረካለ

የአዲያ ልብስ ማለት ነው። እንግዲህ የሚያማምሩ ናቸው። በአይነት መግዛት ለምትፈልጉ ሱቅ በድር ማሻለር በጣም የሚያማምር ልብስ ገብተዋል ማለት ነው። ከታይም ደግሞ አለቀ ምናምን አብካምሳ ማለት ነው። ይህ እንኳ የአብካምሳ ይመስለኝ እና ያው እነዚህ እንግዲህ ያለ ልብስ ምርጥ ምርጥ ናቸው። ያማምራሉ። አልኩል ያህል ምርጥ ምርጥ ናቸው እነዚህ

እጅግ ረጃጅ ነው። በነገራችን ላይ ያምራል እና ይህን ይመስላል። አሁን ለስራ ልብስ ምንም አይል ያቸው እነዚህ አሁን ያው እነዚህ እንኳን ምርጥ ምርጥ ናቸው። ለኢትዮጵያም ሆና ለትላልቅ ሰው እነዚህ አሁን ለኢትዮጵያ መሻለ ምርጥ ናቸው። ለትላልቅ ሰው ማለት ነው። አሁን ቤት ለእናት በጣም የሚያማምሩ ናቸው ማለት ነው። ይህን ይመስላል። እና እየመጣችሁ ግዙ ናቸው ያለው። ቤተሰብ እየመጣችሁ ግዙ ናቸው።